ትቀናለች በጓደኞቿ መማር። በንቱ ብቻዋን ስትገባ ሁለት መቶ ሰው ነው የሚያየኝ። ግዴታ ቤቷ መግባት አለባት፣ ግዴታ ሌላ ሰው ማስገባት አለበት፣ ዮናስ መግባት አለበት፣ እከሌ መግባት አለበት። ከዛ በኋላ ግን ብቻዋን ብትቀመጥ ማንም አያትም። ሺህ ሀዝ ናቲንግ ቱ ሴይ ምንም በቃ። እስኪ መማር ቤትሽን ክፈችና እስኪ ለአንድ ሰዓት እስኪ ፕሮግራም ምሪ። እርዳታ ሳይሆን ገንዘብ መሰብሰብ ሳይሆን መሸርሞጥ ሳይሆን

48 ሰዓት ሰጥቻን ነበረ፣ ባለቤቴን ይቅርታ ጠይቂ ካለ በለዛ። ግን እኔ በመሃል በመሃል ለዛም ጭቀደ እደበርብሻለሁ። በቃ እደበርብሻለሁ፣ የሚደበሩ ሰው እያመጣ እንደበርብሻለን። በቃ በገባሽ በወጣሽበት ይሄን እንደበርብሻለን። በቃ እናስለቅስሻለን፣ ታለቅሻለሽ። ያዛው እንድንት ያለሽ በቃም፣ ሥርዓት መያዝ ነበረብሽ። የተሳደብሽ እኔ ባለቤት ነው። አንቺን በስድብ ላይ እኔ በስድብ ላይ አጥራቀርቅሻለሁ። የፓስተር እየወዳ ባለቤት ስትነካ ዝም እምትሉ ሰዎች ካላቸው ይሄ ራሱ በእናንተ ሼም ነው።

ዮናስ በደንብ አድርጎ ተጫወተብህ። ዮናስ ተጠቀመብህ። ዮናስ አንተ ፒምፕ አደረገ ሰድቦ ቱናዬ እያለ ሙልጭ አድርጎ እንትን እያደረገ የዮናስ መጫወቻ እኮ ነው። የዮናስ ካልሲ እኮ ነው። የዮናስ ቡታንታ እኮ ነው። ሲፈልግ ይሸናብሃል፣ ዳይፐር ነው ይጠቀምብሃል፣ ያባራል። በነገራችን ላይ ጋይ እንግዲህ ጁሳችን እየተጀመረ ነው። ይሄ ነው ዳይታችን የሚሆነው። እንግዲህ እንደምትመለከቱት ይሄ ግሪን እንትን ነው አንድ ውላችሁ፣ አንድ ሺ አስገቡልኝ ጋይስ፣ አንድ ሺ አስገቡልኝ። እውላችሁ የስ ታንክ ዩ ቨሪ ማች ሀፍቲ ቆንጆ እሺ። እኔ ለሴቶች በጣም ክብር አለኝ፣ በተለይ ለራሳቸው ክብር ያላቸው። እንዴት የእኔ ሚስት ስትሰደብ ባሎቻችሁ ዝም እንዲሉ ትፈልጋላችሁ? ባሎቻችሁ በዚህ ደረጃ ወጥ ባሎቻችሁ ዝም እንዲሉ የምትፈልጉት ለምትፈልጉት፣ እሺ፣ ምንም ችግር ለማጥናፉ እነግርሃለሁ እና አርባ ሰባቱ ሰዓት አልቋል። ሙዚቃ መስራት ጀምሬያለሁ። የጀመርኩትን ትንሽ ላሰማችሁ። ታፕታፕ አንድ ሻልኩት ለመማር ቦንቱማ አይሃብ ላይክ ፋይል ብዙ ፋይል ነው ያለኝ። አንዴ ዋን ሰከንድ ጋይስ እኔ አሁን እንድትረዱ የምፈልገው ነገር አለ ሻርኮ ሺ ዲስስፔክት ማ ዋይፍ ሺ ክን ዲስስፔክት ሚናም ኦኬ ውጣን ብዩዶን ዲስስፔክት ሰምባሪዝ ዋይፍ ውዳው ነው መማር ቦንቱ ቀበሮ ሜዳ ሶስት ሺህ ህፃናቶችን፣ ሶስት ሺህ ህፃናቶች አላያቸው ላይ እላያቸው ላይ ትል እየተላባቸው ገንዘብ ሰብስባ የፈመሰች ሰው ከሶስት ዓመት በፊት ፈምሳ ብሮ ብሮ ብሩን ሳትሰጥ ከሚሊየን በራ አመጣቸዋለሁ እንደገና እናመጣቸዋለን የሚገርማችሁ ነገር ግን ከሦስት ዓመት በኋላ ሊሊ እኔ ቤት መጣ። እኛ ድምፁን ነናት ዘመድኩን በቀለ ይህን ነገር ፋይንዳውት አድርጎ ዘመድኩን በቀለ እንዲረዱ አድርጓለኝ። ይሄ የማን ነው? የመማር ቦንቱ እንትን ሌብነት ብር ሰብስባ ብዙ ብር ሰብስባ ራሳቸው ወጥተው ኢትዮጵያ ውስጥ ያሉ በሺህ የሚቆጠሩ ህፃናቶች አስባቸዋል። በላያቸው ላይ ትል እየተላባቸው ጋይስ ምን አይነት ግፍ እንደሚሰሩ፣ ምን አይነት ግፍ እንደምትሰራ መማር የምትባል ጋሞ ጎፋ ብር ሰብስባ፣ በጋሞ ጎፋ ካስታወሳችሁ ብር ሰብስበው ያ ብር የት እንደገባ አይታወቅም። ጋሞ በየቦታው ነው የምትሰበስበው። መማር መማር ለቤተ ክርስቲያን ሰበስባለች፣ ለፋኖ ትሰበስባለች፣ ለብልጽግና ትሰበስባለች፣ ለቲፒኤልኤፍ ትሰበስባለች፣ ለሁሉ ነው የምትሰበስበው። ምን እያደረገች ነው? ይህ ሁሉ ነገር የምታደርገው እንደነ መባማራ ነው፣ እንደነ መባማራ በአማራ ስም ይህን እያደረገች ገባችሁ። አማራ ትሁን አትሁን የምናውቀው ነገር የለም። ሁሉም ምንድን ነው የሚለው? ጎንደሬ ነኝ ይላል። ፔናር እንትን አድርጌዋለሁ አሁን ሰርቸዋለሁ። ጋይ ውስጥ ገብታችሁ ማየት ትችላላችሁ። ቪዲዮን ሰርቸዋለሁ ገብታችሁ ማየት ትችላላችሁ። ታፕታፕ እና ኮፒ ሊንክ አድርጉ። ይሄ ሁሉ የምታደርገው ጎንደሬ ነኝ እያሉ ይደበቃሉ። አስወርት ጋር እንደምላችሁ በቃ ጎንደር መደበቂያ ነው። ዝም ብሎ ጎንደሬ ነኝ ይላሉ እኛ ጎንደሬዎች እንደማናውቅ ለጎንደሬ ማህበረሰብ እንደማናውቅ የጎንደርን ጸባይ እንደማናውቅ የጎንደርን ካራክተር እንደማናውቅ ጎንደሬንን ይላሉ እንደፈለጉ ሀገር የሚመላለሱ እስኪ የትኛውን ነገር ለፋኖ ገንዘብ የሚያሰባስቡ እንግዲህ ፋኖን መንግስት እንደምታውቁት ለፋኖ ገንዘብ እያሰባሰብሽ ኢትዮጵያ ደርሰሽ መመለስ ትችላለሽ የምትመላለሱ ከሆነ ምንድን ነው ይሄ እዚህ ጋር አሁን መማርን ስፖርት አድርገው የሚጽፉ አብዛኛው ዘጠና አምስት ፐርሰንቶች ብልጽግናዎች ናቸው። የብልጽግና ካርዴዎች ናቸው። የብልጽግና ካርዴ ስለሆኑ እንደዚህ ማድረግ አለባቸው። ለምን ቢካዝ ለምን ዛ ያደርጉት ለምን ዛ የሚያደርጉት ብላ አስባላችሁ? ያው የአማራው ትግል እንደምታውቁት አሁን በፍየል ጠባቂና በሴት አዳሪ እንዲመራ በአዝማሪ እንዲመራ ያደረጉት ብልጽግና ራሱ ተደራጅቶ ገብቶ ነው። ግን የእኔ ጥያቄ መማር ሶስት ዓመት በላይ ሶስት ዓመት በላይ የስንት ሰው ገንዘብ ነው የሰበሰበችው? በምትኖሪበት ሀገር በካናዳ እንዴት ነው ይቻላል? ደንወሪ ሰሞኑን እንደሚቻል አብረና ያለን ማለት ደስ የሚለው ነገር እኮ ይሄ መረጃ ማት እናንተ እኮ ጎፈንድሚ የሚሉ እኮ እየሰበሰባችሁ ትሰበስባላችሁ። ምን ማታርጉት ነገር አለ ይህን አማራ ህዝብ እኮ በላችሁት እኮ ይህን የኢትዮጵያ ህዝብ እኮ ላጣችሁት እኮ ጋጣችሁት እኮ ጋጡት። ይህን የኢትዮጵያ ህዝብ በተለይ የአማራን ህዝብ ጋጡት ጋጡት። በቃ ቁም ስቃዩን አሳዩት። ኩላሊት የታመመ እንደዚህ የታመመ እንደዚህ የታመመ እያሉ አብዛኛዎቹ ደግሞ እኮ አማራ አይደሉም። የሚገርማችሁ ነገር ፈለገ ጊዮን አይቶልደር ባለቤትን ይቅርታ ጠይቅን እኮ አቁም ያለው ብዬ ነበር። አለጋሽ ደግሞ የሚገርማችሁ ነገር ለሁሉም ደብድ ልኬላቸዋለሁ። በቃ ልክ ስልክላቸው የፈራዋቸው መስሏቸው ወጣ። ባለቤት ሬስፔክት አድርጋቸው እሰማለሁ አይደል ቤተሰብ እየተሰማው ይመስለኛል፣ እየተሰማው ነው። አንዴ ታፕ ታፕ እና ኮፒ ሊንክ አድርጉ ሁላችሁ። ታፕ ታፕ ኮፒ ሊንክ አድርጉ ሁላችሁ፣ ሁላችሁም አድርጉ። ይሄ ምንድን ነው የሚያሳየው? ንቀት ነው አሁን፣ እሷ ንቀት ነው። ንቃ አለች አይደለ? ምን አባቱ ያመጣል እንደዚህ እንደራረጋለን ምናምን ምናምን። እኔ ደግሞ ምንድን ያልኩት፣ ስለ ስለመማር የተናገርኩት ነገር ሁሉ ፋክሽን ነው። እውነት ነው፣ ሰው የተናገረውን የተናገርኩት። መማር ጠረን አላት አለ አንዱ። ሁለት ቀን አመመኝ አለ ከእሷ ጋር እንትን ብዬ አለ፣ በቃ ሁለት ቀን አመመኝ አለ። ያነ መጥቼ ስናገር ለምን አናደዳት? ለምን ተናደደች? መማር ትሸታለች፣ አፏ ይሸታል ብሎ የተናገሩ ሰዎች እያሉ እዮዳ መጥጦ መናደድ። አፏ ይሸታል በጣም የሆነ በጣም የሚቆንስ ጠረን ይመጣል ከሰውነቷ እና ባወይ ጋይስ ሜዲክል እኮ ብዙ ሰው የተለያየ ነገር ይኖርበታል እና አላቅም ያን ያልኩት እኔ ሰዎች መጥተው ሲናገሩ ሀ ነው እንዴ? እያልኩ እያዳመጥኩ ነበር። ና ትክክል ነው፣ አዎ ሰውዬው ቪክተሙ መጣ። አያም ቪክተም መማር አለ አያም ቪክተም መማር ጠረን የመማር ጠረን ቪክተም ነኝ አለ። ጠረን ቪክተም ነኝ አለ። መማር ጠረን ቪክተም ነኝ አለ። ኢቭን እንትና እውነት ለመናገር ጃል ቦያ መማር ጋር ከተገናኘ በኋላ ነው ጃል የሆነው። ጃል ወያ ታስታውሳላችሁ? በቀለ ወያ፣ በቀለ ወያ አትላንታ ከመማር ጋር የሆነ ፎቶ ተገናኝተው ከአትላንታ ሰው የሆነ ቦታ ኢትዮጵያ ነው እንጂ ተገናኝተው ፎቶ ተነሱ። ከዛ በኋላ ሰውየው በበነገታው ጃል ማርሆ ነው መጣ። ምን ነው ሲባል ጠረኑ ጭንቅላቱን እንትን አረገበት። ታስታውሳላችሁ? በቀለ ወያ፣ በቀለ ወያ በቀለ ወያ አበደ ይሉታል። ጉዳዩ ሳይሞላ በቀለ ወያ ወንድማችን። ስንቶቻችሁ ነው በቀለ ወያ ነው የምታውቁት? ጃልቦ ወያ ብሎ ብሎ ጉቺ ላኩ ላኪ በሏት፣ ከፈለገች ላኪ በሏት ጉቺ። ከፈለገችን ጉጪ ላኪ ኢንቪቴሽንን ክፈችና ላኪ። እኔን ከፈለገች ጉቺ ምንም ችግር የለም። ከፈለጋችሁኝ ላኩ። እኔ እሺ ሞላላ ጮቤ ራስ ናት። አረ፣ የሆነ የግመል ቆለጥ ነው የምትመስለው። ሁነን ለመናገር እኔ እንዲያው እኔ በሱ የግመል ቆለጥ ነው የምትመስለው ይሄ የሰው ልጅ ሳይድ እንደዚህ ች ቅል ራስ የተበላሸ ማንጎ ፊት ደግሞ አንቺ ነሽ። እኔም ባለቤት የምትሳደቢው መማር መማር ቦንቶ ቦንትሻ ቦንቱ ጩቤ ላ ጩቤ ኦኬ። የግመል ቆለጥ ነው የምትመስለው፣ ከምር የግመል ቆለጥ ነው የምትመስለው። ፊቷ ሙና ነው ፊቷ እንደዛው የሆነው። ይህ ሰርጀሪው ነው ከምር እኮ ነው የምላችሁ። ድሩፒ ድሩፒ። አይ ሁሌ ድ ላይክ ደግሞ እኮ አስወርጋላችሁ። ጋይስ ሴቶች የሆነ ነገር ልንገራችሁ። ቲንክ ያ ዘ ቦታክስ ወ ቱ ማች ቦታክስ ከንፈራችሁ፣ ጉንጫችሁ

ሁለመና ምክንያቱም እንደተባለ ያው ታችኛው ሰፊ ነውና ከላይኛው ሞክሮ እሱንም አስፍተውታል አፏንም አስፍተውታል። ከምር ነው ምላጩ ላይክ እና ላይክ ቆንጆ የሆኑ ሴቶች እኮ አሉ። በጣም እኮ ነው የሚገርመኝ ላይክ ምንድን ሴቶች እኮ ኧረ ሴቶች ሴቶች እንደ ሴቶች እኮ ክለብር የሆኑ አውቀው እኮ ነው ይጫወትባታል እኮ አሁን በሷ ቤት እኮ ሺ ቲንክስ ሺ ፕሪቲ በቃ በእሷ ቤት ታውቃላችሁ አይደል? ኦ ማይ ጋድ በእሷ ቤት አሁን ቆንጀኔ ብላን የምታስበው ኧረ በፈጠራችሁ ተው ተው፣ እናንተ እንደዚህ እንደዚህማ እቺ ከገጠር የመጣች እኮ በእናታችሁ፣ ምጥን ምጥን ሽሮ የሸተተች የመጣች ምንም እኮ ምንም ያልተቀየረ ሰው እንዴት ብዙ ዓመት ተቀምጣለች። አወራሯ ራሱ አጋጠሪ እና እንዲያ ፈረስ ምንም በቃ ላይሽ ሞደርኒቲ የሚባል ነገር የለለሽ፣ ሞደርኒቲ የሚባል ነገር የለለሽ። መማር ቦንቱ ቦንቱ ሻ ለምን ነው የምትገሚው? ለምን አትቸክ አታደርጊውም? የሚሸተውን ነገር ለምን አታስተካኪውም? ትገሚያለሽ። ሆ የምትገሚውን የመድን ካልሽ እኮ ሆነ መመርመር። ከምር እኮ ነው የረገጥ ትረገጣለች። ገና ሚኪ እንዲ ለምረጣት እንዲያውም ሙዚቃ አለው አዳውላ ያለው። መማር ቦንቱ አስመሳይናት ከቀበሮ ሜዳ እስከ ጋሞ ጎፋ የህፃናቶች ለቅሶ እስከ እንደ ይሰማ፣ ከቀበሮ ሜዳ እስከ ጋሞ ጎፋ የህፃናቶች ለቅሶ እስኪ እንደ ይሰማ። በአማራ ስም ነጋዴ የብልጽግና ካሬ ካሬ፣ በአማራ ስም ነጋዴ የብልጽግና ካሬ ካሬ መጋለጥ አለባት ስለሆነች ሌባ፣ መጋለጥ አለባት ስለሆነች ሌባ ሌባ ናት።